ሰላም እንዴት ናችሁ? ውድ የጸግሽ ቤተሰቦች በእያላችሁበት ሰላማችሁ ይብዛ። ዛሬ ታንበኑ ላይ እንዳያችሁት ፔስን በስልካችሁ መጫወት ለምትፈልጉ እንዴት በቀላሉ ሙሉ ፋይሉን ኬት እንደምታገኙና እንዴት ኤክስትራክት አድርጋችሁ እንደምትጫወቱ ዛሬ አሳያችኋለሁ። ለጀማሪዎችም የሚሆን ቪዲዮ ነው። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ ና ከጠቀማችሁ ለጓደኞቻችሁ ለተለያዩ ሰዎች ሼር ማድረግ ነው። በዚህ ቻናል ደግሞ የተለያዩ ጠቃሚ ቪዲዮችን እየተዘጋጀሁበት ነኝ። ለምሳሌ በኦንላይን ገንዘብ እንዴት እንደምትሰሩ ጠቃሚ አፕሊኬሽኖችን፣ የተለያዩ እኔ የምጠቀማቸውን ለእኔ የሚጠቅሙ ዌብሳይቶችንም ጭምር ሁሉ በዚህ ቪዲዮ አሳያችኋለሁ። እናም ደግሞ የተለያዩ ኮርሶችንም የተዘጋጀውበት ነኝ። እናንተ ደግሞ ይህን ቪዲዮችን ማየት የምትፈልጉ ከሆነ እስክራይብ አድርጋችሁ ይህንን ቪዲዮች ሁሌ በምለቃችሁ ታይም እንዲደርሳችሁ ማድረግ ትችላላችሁ። ቪዲዮን እስከ መጨረሻ ዩት ሰብስክራይብ ማድረጋችሁና አትርሱ። መልካም ቆይታ እሺ ጋይስ ወደ ቪዲዮችን እንገባለን። ይሄ ቪዲዮ ለጀማሪዎችም ጭምር ስለሆነ ጀማሪዎች ከሆናችሁ እስከ መጨረሻ ማየታችሁን አትርሱ። በመጀመሪያ ፋይሎችን ማውረድ አለባችሁ። እነሱን ኬት እንደምታገኙ ላሳያችሁ። በመጀመሪያ ወደ ቴሌግራም ቻናል የትገባላችሁ ማለትም ወደ እናንተ ከገባችሁ በኋላ አት ጸግሽ አንደርስኮር ሰባት ብላችሁ እዚህ ጋር እንደማሳያችሁ ትሰርቻላችሁ። ቴሌግራማችሁ ላይ ሰርች ካረጋችሁ በኋላ እንደዚህ አይነት ኔ ቴሌግራም ቻናል ይመጣላችኋል። እሱን ትነኩና እዚህ ውስጥ ፋይሎች አሉ። እንደዛ ብላችሁ ካልመጠላችሁ ዲስክሪፕሽን ቦክስ ላይ ወይም ኮሜንት የመጀመሪያው ላይ አስቀምጥላችኋለሁ። እዛ ገብታችሁ ማግኘት ትችላላችሁ። እነዚህን ፋይሎችን አራቱንም ማውረድ አለባችሁ። አራቱንም እነዚህን ፋይሎች ታወርዳላችሁ። በመቀጠል ደግሞ ሁለት አፕሊኬሽን አሉ። ሁለቱ ደግሞ ፒፒ ኤስኤስ ፒፒ እና ዚድ አርካይቨር ናቸው። እነዚህን ታውቃላችሁ ብሌ ብዬ ተስፋ አረጋለሁ። ሁለቱንም ከፕሌስቶር ላይ ታገኛላችሁ። ከሌሉ ደግሞ ከእኔ ቴሌግራምም እዛው አወርድ አስቀምጥላቸኋለሁ። እዛው ማግኘት ትችላላችሁ። እነዚህን ካወረዳችሁ በኋላ በጣም ቀላል ነው። አሁን ስራውን ጨርሳችኋል ማለት ነው። ወደ ቪዲዮችን ወይም ወደ ጫወታችን ኤክስትራክት አድርገን እንዴት እንደምንጫወት አሁን በቅርቡ አሳያቸኋለሁ። እስከዛ ግን ሰብስክራይብ ካላደረጋችሁ ሰብስክራይብ አርጉ፣ ላይክ ካላደረጋችሁም ላይክ አርጉ ጋይስ። በመጀመሪያ ሁለት አፕሊኬሽኖችን ማውረድ አለባችሁ። እዚጋር እንደምታዩት ዝድ አርካቢርና ፒፒኤስስፒ የሚባል አፕሊኬሽን ናቸው። ሁለቱን ፕሌይስቶር ላይ ታገኛላችሁ፣ አሊያም እኔ ቴሌግራም ላይ ማግኘት ትችላላችሁ። ልክ ሁለቱን ካወረዳችሁ በኋላ ወደዚህ ደርካብ ትገባላችሁ። በመቀጠል ወደዚህ ደርካብ ከገባችሁ በኋላ መጀመሪያ ያወረዳችሁትን ፋይል የምታገኙበት ዳውንሎድ የሚለውን ትናካላችሁ። በመቀጠል እዚህ ጋር ቴሌግራም ሚል አለ። እሱን ትነኩና እዚህ ጋር እንደምታዩት የቅድሙ ፋይሎች አሉ። ዳውንሎድ ያረጋችሁት አራቱ ማለት ነው። በመቀጠል ወደ መጀመሪያው ትመጣላችሁ። ወደዚህ ደርካ ማለት ነው። ከዛ እዚህ ጋር ፒኤስፒ የሚባል ፋይል መኖር አለበት። እዚህ ጋር ማለት ነው። ከሌለ ክሬት አደርጋላችሁ እንዲመች ማለት ነው። በፈለጋችሁ ስም ማድረግ ትችላላችሁ፣ ግን ፒኤስፒ የሚባለው አሪፍ ስለሆነ በሱ ታረጋላችሁ። እዚህ ጋር ፋይሉን ክሬት ለማድረግ ከታች ፕላስ መለከታለች እሷን ትነኩና እዚህ ጋር ኒው ፎልደር የሚለው እንዳለታችሁ ፒኤስፒ ብሎ ብላችሁ አዲስ ፋይል ስም ትሰጣላችሁ ማለት ነው። በመቀጠል ወደ ፒኤስኤስፒፒ የሚባለው አፕሊኬሽን ጋር ትሄዳላችሁ። ወደ እሱ ጋር ከገባችሁ በኋላ እንደዚህ ያመጣል። ከዚህ ጋር ኦኬ መተላለች እሷን ትነኩና እዚጋ ፋይል ምረጡ ይላችኋል ማለት ነው። ቅድም ፒኤስፒ የሚሉን ክሬት ያደረጋችሁትን ፋይል ትመርጣላችሁ። እዚህ ጋር ኔ እንደማሳያችሁት ከዛ እዚህ ጋር ከታች ዩዝ ዚስ ፎልደር የሚላለ እሱን ትነኩና እዚህ ጋር አለው ትላላችሁ ማለት ነው። በመቀጠል ደግሞ እዚ ኦኬ ትላላችሁ። ከዛ በኋላ ከዚህ አፕሊኬሽን ትወጣላችሁ ማለት ነው። ቀጥታ ወደ ዜድ አርካይቭ ትሄዳላችሁ። በመቀጠል የቅድሞችን ፋይሎችን ኤክስትራክት ታረጋላችሁ። በጣም ቀላል ነው። ስቴፕን መከታተል አትርሱ። አሁን ወደዚህ ደርካብ ከገባን በኋላ ወደ ቴሌግራም ቅድም ወደ አበረድናቸው ፋይሎች እንሄዳለን። በመጀመሪያ እዚጋ 629 ሜጋባይት የሚለውን አንዴ እሱን ነካት አደርጋላችሁ። ጌም ባይ ጸግሻ ሰባት ና ሚሉን እሱን ነካ ታረጉ ና ኤክስትራክት ሄር ሚላለ እሱን እዚህ ጋር ኤክስትራክት ታረጋላችሁ ማለት ነው። ስቴፖችን መከታተል አትርሱ። የተወሰነ ችግር ከተፈጠረ ላይሰራላችሁ ስለሚችል ኤክስትራክት ታረጋላችሁ። እስከዛ እዚህ ጋር እስከ መቶ እስኪሚቆጥር ድረስ ትጠብቃላችሁ። መቶ እስኪሚቆጥር ትጠብቃላችሁ። እስከዛ ሳብስክራብ ያላረጋችሁ ሳብስክራብ እያረጋችሁ፣ ላይክም ያላረጋችሁ እንደዛ ማለት ነው። በመቀጠል ከላይ እዚህ ጋር እንደምታዩት ኤክስትራክት አድርጓል። ከላይ ያለውን አንዴ ተነካላችሁ እሱን ከነካችሁ በኋላ እዚህ ጋር ፒኤስፒ ጌም የሚለውን ጫን ታደርጋላችሁ። ከዚያ በመቀጠል እዚህ ጋር ካት የሚል አለ። ከታች ካት የምትለን ትነኩና ቅድም ክሬት ወዳደረጋችሁት ወደ ፒኤስፒ ፋይል ትሄዳላችሁ። እዚህ ጋር ፒኤስፒ ፋይል ከሄዳችሁ በኋላ ጌም የሚለውን ትነካላችሁ። ጌም የሚለውን ከነካችሁ በኋላ ከታች እዚህ ጋር ኤክስትራ ፔስት ማድረግ ትችላላችሁ ማለት ነው። ልክ ፔስት አድርጋችኋል። አሁንም እንደዛ ሁሉንም ፋይሎችን እንደዛ እናረጋለን። እዚህ ጋር ወደዚህ ከመጣችሁ በኋላ የላኛውን እንዳይደባለቅባችሁ ድሌት ማድረግ ትችላላችሁ። እዚህ ጋር እንደማሳያችሁት ድሌት ታረጋላችሁ። በመቀጠል ደግሞ እዚህ ጋር ሴቨር ዳታ የሚለን አንዴት ናካላችሁ። ከዛ እሱንም እዚህ ጋር ኤክስትራክት ሄር የሚለን ኤክስትራክት ሄር ታረጋ ኤክስትራክት ኤክስትራክት ሄር የሚለን ነክታችሁ ኤክስትራክት ታረጋላችሁ። ልክ እንደ እንደቀደሙ እሱንም ጫን አድርጋችሁ ወደ ካት ታረጋላችሁ። እሽካት ካረጋችሁ በኋላ በድጋሚ እሱንም ወደ ፒኤስፒ ፋይል ምትሏ ጋር ትሄዳላችሁ። እሱ ጋር ትሄዱና እዚ ጋር ሴቭ ዳታ የሚል አለ እሱን ትነካላችሁ። እሱንም እዚ ጋር ፔስት ታደረጋላችሁ፣ ከታች ማለት ነው። ሁሉንም እንደዚህ ታደረጋላችሁ። ከዛ በመቀጠል አሁንም አንድ የምትቀዳለች እዚ ጋር ቴክስቸር የምትሏ ፋይል አንድ ትቀዳለች። ወደ ቀደሙ ትሄዳላችሁ፣ ወደ ቴሌግራም፣ ወደ አወረዳችሁት ማለት ነው። በመቀጠል እሱንም አንድ እዚ ጋር ትነካላችሁ። አሊያም ወደዚህ ከገባችሁ በኋላ ሴቭ ዳታ የሚለውን ድሌት ታደረጋላችሁ። በመቀጠል እዚህ ጋር ቴክስቸር ባይጻግሽ ሚሊዮን አሁንም እሱንም ኤክስትራክት ታረጉና አሁንም እንደ ቅድሞቹ እነሱንም ወደዛ ፋይል ተወስዱና በቀላሉ ኮፕ ካት አድርጋችሁ ፔስት አደረጋላችሁ። በመቀጠል በቀላሉ ጨርሳችኋል። አንደኛው ስቴፕ ትቀራለች። እዚህ ጋር ቴክስቸር ፋይሉን እዚህ ጋር ኤክስትራክት እያደረገ ነው። ትንሽ ትጣብቃላችሁ። ልክ እዚህ ጋ እንደምታዩት ኤክስትራክት አድርጎ ከጨረሰ በኋላ እንደ ቀደሙ የኛውንም ፋይል አንድ የጫነት ታረጋላችሁ። በመቀጠል ካት ትችላላችሁ፣ ወይም ኮፒ ማድረግም ትችላላችሁ። በቀጣይ ደግሞ ወደ ፒኤስፒ ትሄዳላችሁ። እዚህ ጋር ፒኤስፒ ጋር የምትለን ትነኩና መጨረሻ አካባቢ ቴክስቸር የሚላለ እሱን ትነኩና ፔስት ታረጋላችሁ ማለት ነው። ከዛ ሙቪ ያደርግላችኋል። በመቀጠል አንድ ካሜራ ፋይል ትቀራለች። እሷ ደግሞ ለየት ትላለች። እሷን እንዴት እንደምታደረጉ አሳያችኋለሁ። እዚህ ጋር ሙቪንግ እስኪ ጨርስ ትጠብቃላችሁ። በመቀጠል ካሜራ ፋይሏን እኔ እንደማሳያችሁ ካረጋችሁ በኋላ ጌሙን በቀላሉ መጫወት ነው የሚጠበቅባችሁ። ሌላ ምንም ነገር የለም። እሺ እዚህ ጋር እንደምታወት ጨርሷል። አሁን ደግሞ ለመጨረሻ ጊዜ ካሜራ ፋይሏ ጋር እንሄዳለን። ወደ ዳውንሎድ ወዳደረግንበት ከሄደን በኋላ ከላይ አካባቢ ካሜራ ፒክ አፕዴት የምትላለች እሷን ተነካላችሁ። እንደ ቅድሙ ኤክስትራክት ሳይሆን ቪው የምትሏን ተነካላችሁ። በመቀጠል እዚህ ጋር ካሜራ ፓክ አፕዴት የሚለውን ተነካላችሁ። እዚህ ውስጥ የመረጣችሁን ትመርጣላችሁ፣ የፈለጋችሁትን ትመርጣላችሁ። እኔ በፒኤሲ ፎር ይዣለሁ። ከዛ እንደዚህ ከገባችሁ በኋላ ይሄኛውን ኮፒ ታረጋላችሁ። ኮፒ ካረጋችሁ በኋላ ወደ ቅድሙ ወይም ወደ ፒኤስፒ ክሪኤት ወደ አደረጋችሁት ፋይል ትሄዳላችሁ። በመቀጠል ጌም የሚለውን ትነካላችሁ። ከዛ ፒኤስፒ ጌም የሚል አለ። በመቀጠል ደግሞ እዚህ ጋር በመጀመሪያ ያለውን ተናካላችሁ እዚህ ውስጥ ደግሞ ፔስት ታደርጋላችሁ ማለት ነው። እዚህ ጋር እንደዚህ ካመጣላችሁ በኋላ አፕሌይ ቱ ኦል ፋይል የምትላለች እሷን ተናካላችሁ በመቀጠል ሪፕሌስ በማድረግ ፋይሉን እዚህ ውስጥ ፔስት ታደርጋላችሁ። በቀጣይ ደግሞ እንደዚህ ወደ ፒሲፒ ትሄዳላችሁ ማለት ነው። እዚህ ጋር ወደዚህ ከገባችሁ በኋላ ምንም እዚህ ጋር ስላልገባ ብራውዝ የሚለውን ተናካላችሁ። ቅድም ሴሌክት ስላደረገ እዚህ ጋር ዩዝ ዚስ ፎልደር የሚለውን ተናካላችሁ ማለት ነው። ከዛ አለው ትላላችሁ። እዚህ ጋር እንደምታዩት ሙሉን ፋይሉን አምጥቶላ አሁን ደግሞ አንድ የሚቀረው ምንድን ነው? ቋንቋው እንግሊዝኛ ስለሆነ አይሰራም። ስለዚህ ወደ ስፓኞል መቀየር አለባችሁ። እዚጋ ሴቲንግ ምትላለች። ከዛ በመቀጠል መጨረሻ አካባቢ እዚጋ ሲስቴም የምትላለች እሷን ተነካላችሁ። ከዛ ላንጉጅ የሚላለ እዚጋ እኛን ደግሞ ትንሽ ወደ ላይ ስክሮል ታደረጉና ከእንግሊዝኛ ቀጥሎ እዚጋ ስፓኞል የሚላለ እሱን ታደረጋላችሁ። እንደዛ ካላረጋችሁ አያጫውታችሁ። በመቀጠል ባክ ታረጋላችሁ፣ ወደ ጌሙ ያስገባችኋል ማለት ነው። አሁን መጫወት እንችላለን ማለት ነው። እዚጋ ፎቶዋን አንዴ ተነካላችሁ። ፎቶዋን ከነካችሁ በኋላ እንደዚህ ያስገባቸዋል። ከዛ እዚጋ ብዙዎች እንደምታውቁ አውቃለሁ ግን ለጀማሪዎች ስቴፑን ላሳያችሁ። ስታርት ስታርት ምትላለች ስ ጋ ስታርት ስታርት ምትሏን እየነካችሁ ኳሱን ታስጀመራላችሁ ማለት ነው። እዚጋ ስታርት ሚላለ ኤክስ ስታርት እያላችሁ ታስጀምራላችሁ። በመቀጠል እዚህ ጋር የምትጫወቱበትን ሊግ ትመርጣላችሁ። እኔ ሻምፒዮንስ ሊግ መርጣለሁ። እዚህ ጋር ሻምፒዮንስ ሊግ ከመረጥኩ በኋላ ኤክስ ላለ እዚህ ጋር ኤክስ ማለት እንደ ኦኬ ነው የምትጠቀሙት። ከዛ አሁንም ድጋሚ ኤክስ ትላላችሁ። እዚህ ጋር በቀስቱ ወደ ላይ ታደርጉና ኒው ጌም ታደርጋላችሁ። ከዛ አሁንም ኤክስ ትነካላችሁ። እዚህ ጋር ክለብ ያስመርጣችኋል። እኔ ሪያል ማድሪድ መርጫለሁ። ከዛ እዚህ ጋር ኤክስ ላለው ከዛ ኦኬ ብሏል። እዚህ ጋር አሁንም ድጋሚ ኤክስ ትላላችሁ። ከዛ በመቀጠል እዚህ ጋር ታስተካክላላችሁ። ለምሳሌ እኔ ደቂቃው አስር ሚኒት ይላል ይችላል እኔ አምስት ሚኒት ላርገው፣ እስከዛ ኤክስ ትላላችሁ። በመቀጠል ወደ ሰዋች ትመጡና ታች አካባቢ ኦኬ የሚላለ ኦኬ የሚለውን እሱ ጋር ታደረጉን አሁንም ኤክስ ትላላችሁ። እዚ ጋር ኤክስ እያላችሁ ታስጀምራላችሁ። በጣም ቀላል ነው፣ ኳሱን መጫወት በጣም ቀላል ነው። በመቀጠል እዚ ጋር እንደምታወት እንደዚህ ያስጀምራችኋል። ትንሽ እየጠበቃችሁ ኤክስ ኤክስ እያላችሁ ታስጀምራላችሁ። አሁንም እዚ ጋር ስፖርቲንግ ሊዝበን ሪያል ማድሪድ ጋር ነው። እዚህ ጋር አሰላለፉን ምናምን ማስተካከል ራሳችሁ ትችላላችሁ። እኔ ግን ተጫዋቱን ዝንብዬ ላሳያችሁ ስለፈለግኩ ወጣለሁእና ከዛ እዚህ ጋር ኤግዚስት ብለው እኔ አስጀምራለሁ ከዛ ከታች ከላይ ከላይ ቱ ልክ እንደዚህ ያመጣላችኋል። ከዛ ስታርት ትላላችሁ። እዚህ ጋርም ኤክስ ትላላችሁ። ኤክስ እና ስታርት እያረጋችሁ መጫወት ትችላላችሁ። እዚህ ጋር እንደምታዩት ወደ ጫዋታው እያስገባ ነው። ስታርት እያለጋችሁ ወደ ጫዋታው ትገባላችሁ። በጣም ቀላል ነው። ጫዋቱን ደግሞ እንዴት እንደምትጫወቱ አሳያችኋለሁ። ለምሳሌ ኤክስ ለማቀበል ነው። እዚህ ጋር አራት ማዕዘን ወደ ጎል ወይም ረጅም ሾት ለመሾት ነው። ኦ ደግሞ ለመጥለፍ ወይም በረጅሙ ኳስ ለማውጣት ነው። እዚህ ጋር ሶስት ማዕዘን ደግሞ በረኛ ለማራራት ወይም እዚጋ ጋር ሳንጥቀን በማል እንድንሰጥ የሚረዳ ነው። በጣም ቀላል ነው። እዚጋ ጋር አናሎጋ ወይም እዚህ ጋር ከላይ አቅጣጫ አለ። እዚህ በተመቻቹ ያረጋችሁ መጫወት ትችላላችሁ። ሀሳብ ውስጥ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ሌላ የምትፈልጉት ቪዲዮ ካለ ኮሜንት ላይ እንድሰራላችሁ የምፈልጉ ቪዲዮ ካለ ጻፉልኝ። የዛሬ ቪዲዮችን ይመስላል። ስለተከታተላችሁ አመሰግናለሁ። ላይክ፣ ሳብስክራይብ ማድረጋችሁን አትርሱ።